ቤትዎ የምን ሀገር ዲዛይን እንዲኖረው ይፈልጋሉ? የቱርክ ወይስ ኢጣሊያን? ዴምስ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ 1 እስከ ባለ 4 መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን። ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ፣ ስቶር፣ ላውንደሪ ሩም ከኤል ሼፕ ኪችን ጋራ፣ ሴሚ ፕራይቬት ሊቪንግ ሩም ሰፋ ካለ በረንዳ ጋር፣ ፕራይቬት ቤድሩም እነዚህን የመሳሰሉ ቤቶችን ከ487 ሺህ ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋር ይዞላችሁ መጥቷል። በፍጥነት በመደወል የእድሉ ተጠቃሚ ሆኖ ደም መቼም ይህን አታምሩ። አንዲት የውጭ ሀገር ዜጋ ወደ መስጊድ ገብታ ፈጽሞ የተከለከለ ነገርን በአማኞቹ ፊት ላይ አደረገች። ከዛ በኋላ የተፈጠረውን የአላህን ቅጣት ተመልከቱ። ክብሮች ሁሉ ለእርሱ የሆኑ ቪዲዮዎቻችንን የምትወዱ ከሆነ ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ እኛም ምን ያህሎቻችሁ እንደምትከታተሉ ማየት ሌሎችን ወደ መልካም መንገድ የሚመራ መልካም ነገርን እንዳደረገ ይቆጠራል። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ውድ ተመልካቾቻችን አንዲት የውጭ ሀገር ዜጋ በሶሻል ሚዲያ የተዋወቀችውን ጓደኛዋን ለመጎብኘት ወደ አረብ ሀገር ሄደች። ከተማውን በምታሰስ ጊዜ በከተማው ቀልብን የሚይዝ የሥነ ህንፃ ጥበብ፣ መልክዓ ምድራዊ አቀማመጥንና የቱሪስት መስህብ ስፍራዎች በእጅጉ ተመረገች። አንድ ቀን ከተማውን ስትጎበኝ ለመጀመሪያ ጊዜ በእጅጉ ትልቅ የሆነ መስጂድ አየች። ከፍተኛ ቁጥር ያላቸው አማኞች ለመስገድ በስምምነት አንድ ላይ ቆመው ባየች ጊዜ ተደነቀች። ለማወቅ ያላት ጉጉት ጨመረ። ከዛም ጓደኛዋን ስለ ተግባራቸውና እርሱስ ከነሱ መሃል ለምን እንዳልቆመ ጠየቀችው። እርሱም ለአላህ ለሀያሉ ጌታ እየጸለዩ መሆናቸውን ነገራት። በዚህ ሁኔታ ላይ እያሉ ትኩረታቸውንም በዓለም ላይ ያለ ምንም ነገር ሊሰርቀው እንደማይችል ነገራት። በውበቷ ተማምና በስግደታቸው ወቅት ያሉትን አማኞች ትኩረት መስረቅ እኔ እችላለሁ በሚል ለራሷ ፉክክር አቀረበች። ውበቷና የእርሷ በፊታቸው መቆም ትኩረታቸውን ለመስረቅ በቂ ነው በማለት አሰበች። ይህንን በአእምሯ ይዛ ወደ መስጂዱ ገባች። እዛም ከስግደታቸው እነርሱን ለማዘናጋት ሆን ብላ የተለያዩ እንቅስቃሴዎችን ማድረግ ጀመረች። ነገር ግን የደነቃት ነገር አንድም ሰጋጅ መኖሯን ዕቁብ የሰጠው አልነበርም። ይህም በጣም ኑ አስደነቀቃት። ስግደቱ ከተጠናቀቀ በኋላ ወደ አሰጋጁ ኢማም ጋር ሄደች። ሰጋጆቹ ምን እያደረጉ እንደሆነ ጠየቀችው። እርሱም በመተናነስና ከአላህ ጋር በጥልቅ ግንኙነት በማድረግ ሂደት ውስጥ መሆናቸውን ነገራት። ከጌታቸው ጋር ያላቸውን ታማኝነት ምንም ነገር ሊሰብረውም እንደማይችል አስረዳት። ተጠራጠረች፣ ቃላቶቹን አላመነች። ሰውየውም ሰላት በባሪያውና በጌታው መሃል ያለ ግላዊ ቁርኝት መሆኑን በትዕግሥት ታብራራላት። ከዛም ከቁርአን ላይ የቁርአን አንቀጽ ጠቀሰላት። በዚህ ቅስበት ከዚህ በፊት ተሰምቷት የማያውቅ ጥልቅ ስሜት አደረባት። በእርሷና በአላህ መሃል ልትገልጸው ያልቻለችው ግንኙነት እንዳለ ተሰማት። ከዛም ኢማሙን ልክ እንደ ሌሎቹ ሰጋጆች እርሷም መስገድ ትችል እንደሆነ ጠየቀችው። እርሱም በመጀመሪያ ሂጃብ መልበስና ውድኦ ማድረግ እንዳለባት ነገራት። መመሪያውን አክብራ ማስቀደም ያሉባትን ስቴፖች ወይም ደረጃዎች ተቀጠለች። እርሱም እንዴት እንደሚሰገድ በትዕግስት አሳያት። በዚህ ተሞክሮ ውስጥ ጠልቃ መግባት እንደጀመረች ለሰላት ጥልቅ የሆነ ፍቅርን አዳበረች፣ ይህም ኢስላምን ለመቀበል ወደ ጠየቀችበት ትክክለኛ መንገድ መረት። ኢማሙ መጀመሪያ አማኝ አለመሆኗን ስትነግረው ጊዜ ትዕግስት አጥቶ እርሷን ከማመናጨቅ ፋንታ ተረጋግቶ በትዕግስት ሁሉንም ነገር በሰከነ መንፈስ አስረድቶ ወደ ኢስላም መራት። በጥበቡና በደግነቱ ልቧ የተነካው ይቺ የውጭ ሀገረ ሴት በሙሉ ልቧ እምነቱን ተቀበለች። እኛም በዛሬው ቪዲዮችን ላይ ሁለት አስፈላጊ ርዕሶችን እንወያያለን። ስልሳ ዓመት ሙሉ ሰግዶ አላህ ሶላቱን ያልተቀበለው ሰው አለ። እንዳለመታደል ሆኖ በርካታ ሙስሊሞች ባለማወቅ በየቀኑ ሶላታቸውን አስተካክለው አይሰግዱም። ሶላታቸውን ተቀባይነት እንዳይኖረው የሚያደርጉ ምክንያቶች ምንድን ናቸው? ስልሳ ዓመት ሙሉ ሰግደህ ሰላተ ተቀባይነት ላይኖረው የሚችልበት ምክንያት አለ። ለምን ይሄ እንደሚሆን ታውቃላችሁ? አቡ ሁረይራ ረዲየላሁ አንሁ ሰው ለስልሳ 60 ዓመታት ያህል ሊሰግድና አንድም ሰላቱ ተቀባይነት ሊያጣ ይችላል ብለዋል። እንዴት ይህ ሊሆን እንደሚችል ሲጠየቁም፣ ሩኩዑ አጎነባበሱ፣ ሱጁዱን፣ አቋቋሙን፣ ኪያሙን፣ መተናነሱን፣ ሁሹዑን ስለማያሳምር ነው በማለት መለሱላቸው። ዑመር ኢብኑ ኸጧብ ሰው እድሜውን በሙሉ በኢስላም ውስጥ ሊኖርና ግን አንድም ረክዓ ለአላህ በአግባቡ አሟልቶ ላይ ሰግድ ይችላል ብለዋል። ይህ እንዴት ሊሆን እንደሚችል ሲጠየቁም አጎንባበሱን፣ ሩኩዑን፣ በግንባር መሬት አነካኩን፣ ሱጁዱን ስለማያሳምር ነው ብለዋል። ኢማም አሕመድ ቢን ሐምባል አላህ የዘነላቸው ሰዎች የሚሰግዱበት ግን የእውነት የማይሰግዱበት ጊዜ ይመጣል ብለው ነበር። ኢማም አልጋዛሊ አላህ ይዘንላቸው እንዲህ ሲሉ አስጠንቅቀዋል። ሰው ለአላህ የቀረበ መስሎት ተጨማሪ ስግደቶችን ያደርጋል፣ ነገር ግን በአላህ የሆንብኝ የዛ ስግደቱ ኃጢአት፣ በከተማው ሰዎች መሃል ከተስፋፋ ያጠፋቸዋል። ይህ እንዴት ሊሆን እንደሚችል ሲጠየቁም የሰጡት ምላሽ እንደሚል ነበረ። ከጌታው ፊት ግንባሩን መሬት ያስነጋል፣ ነገር ግን ልቡ በሚያዘናጉ ነገሮች በኃጢአቶች በፍላጎቶችና በዓለማዊ ነገሮች ፍቅር ተይዟል። ይህ ምን አይነት ስግደት ነው? ነቢዩ መሐመድ ሶለላሁ አለይሂ ወሰለም የአይኖቼ እርጋታ በሰላቴ ላይ ነው በማለት በሰላት ውስጥ የሚያገኙትን ደስታ፣ ምቾት፣ እርካታ፣ ሰላም ገልጸዋል። ውድ ወንድምና እህቶቼ በአላህ የሆነባችሁ የአይናችሁ መርጊያ የሆነን የእውነት ሁለት ረክዓ ሰላት ሰግዳችሁ ታውቃላችሁ? ለአላህ ብላችሁ ሁለት ረክዓ ሰላት ለመስገድ ወደ ቤት ለመመለስ ጓግቷችሁ ታውቃላችሁ? ከአላህ ጋር ብቻችሁን ለመሆን ምሽቱን ናፍቃችሁ ታውቃላችሁ? ኃያሉ አላህ እንዲህ ብለዋል። ለእነዚያ ለአመኑት ለአላህ ተግሣጽና ከቁርአንም ለወረደው ልቦቻቸው ሊፈሩ እንደ እነዚያም በፊት መጽሐፉን እንደተሰጡትና በእነርሱ ላይ ጊዜ እንደረዘመባቸው ልቦቻቸውም እንደደረቁት ላይ ሆኑ ጊዜው አልቀረበምን ከእነርሱም ብዙዎች አመፀኞች ናቸው። ሱራ ሐዲድ ምዕራፍ ሐምሳ ሰባት አንቀሳ 16። ኢብን መስዑድ ረዲየላሁ አንሁ እስልምናን በመቀበላችንና በዚህ አንቀጽ መውረድ መሃል የነበረው ርቀት የአራት ዓመት ያህል ጊዜ ብቻ ነበር ብለዋል። ነገር ግን ኃያሉ አላህ ገሰጸን፣ እኛም ትህትናን በማጣታችን አለቀስን። በየስፍራው ይህን አንዳችን ሌላኛችን የአላህን ቃላቶች አልሰማችሁም አላህን በማስታወስ ልቦቻቸው ለሚፈሩት ልቦቻቸው እንደደረቁት ላይ ሆኑ ጊዜው አልቀረበምን የሚለውን የአላህ ቃል እናስታውሳለን። በዚህም አንዳችን በአላህ ተግሳጽ ወድቀን እናለቅሳለን። አላህ ከሰጠው ተግሳጽ እንዲጠብቀን በማለት ተናግረዋል። ወንድምና እህቶቼ፣ አላህ በዚህ አንቀጽ የገሰጻችሁ መስሎ ተሰምቷችሁ ያውቃል? የኃጢአቷን ትንሽነት አትመልከቱ፣ ያልታዘዛችሁትን ጌታ ታላቅነት ተመልከቱ። ኦ አላህ፣ አሰጋገዳችንን አቋቋማችንን ሩኩዓችንን ጸሎታችንን እና መልካሙን ሥራችንን ተቀበለን። ኦ አላህ በሶላታችን ላይ ምቾታችንን አድርገው ሶላታችንን የዐይናችን ማረፊያ አድርገልን። ውድ ወንድምና እህቶች ሁለተኛው ጉዳያችን ደግሞ በጣም የበለጠ አስፈላጊ ነው። ችላ ከተባለ አንዱም አምልኳችሁ ወይም ስግደታችሁ በአላህ ተቀባይነት አያገኝም። ስግደትና አምልኳችሁን አላህ ከማይቀበላቸው ሦስት ዐይነት ሰዎች መሃል እንዳንሆን መጠንቀቅ ያሻናል። ኃያሉ ጌታ አላህ የሶስት አይነት ሰዎችን ሰላትና ዱዓ አይቀበልም። የመጀመሪያው ሰው አልአቅ የሚባለው ነው። ወላጆቻቸውን የሚበድሉ ወላጆቻቸውን የማያዳምጡ ወላጆቻቸውን የሚጨቃጨቁትን ለወላጆቻቸው ክብር የማያሳዩትን ሰዎች ነው። በኢስላም ውስጥ ወላጆችን ማክበርና ለወላጆች መጨነቅ ወላጆችን መንከባከብ በጣም አስፈላጊ ነገር ነው። በዚህ ረገድ የሚዘናጉትና ችላ የሚሉት ስግደታቸው በአላህ ዘንድ ተቀባይነት የለውም። ምንም ያህል ቢጸልዩ ቢጾሙ ዘካ ቢሰጡ ወደ አላህ መቃረብ አይችሉም። ሁለተኛዎቹ አይነት ሰዎች አላህ ሶላታቸውን የማይቀበላቸው አልመናን የሚባሉ ናቸው። የዚህ አይነቶቹ ሰዎች ስላደረጉት ምጽዋት የሚያናፉ፣ መልካም ተግባራቸውን በአደባባይ ይፋ የሚያደርጉ ናቸው። የምጽዋት እውነተኛ ዓላማው የአላህን ደስታ መፈለግ ነው። ነገር ግን እውቅናና አድናቆት ለማግኘት ብለው የሚሰጡ ሰዎች ምጽዋታቸው ተቀባይነት ያጣል። ኢስላም ለትህትናና በመስጠት ወቅት ለኔ አለማለትን ከራስ ወዳድነት መጽዳት ላይ ትኩረት ያደርጋል። ምጽዋት ስንሰጥም በምስጢር ብንሰጥ የተሻለ ነው። ሶስተኛው አይነት ሰዎች አጭበርባሪ ነጋዴዎችን ነው። ምርታቸውን ለመሸጥ ሲሉ የሚዋሹትም። ታማኝነት በንግድ ሥራ ውስጥ በጣም አስፈላጊ ወሳኝ ነገር ነው። ሆኖም ግን ደንበኞቻቸውን የሚያታልሉ ህጋዊ ያልሆነላቸውን ሀብት የሚያከማቹ የዚህ አይነቶቹ ነጋዴዎች የአላህን ምሕረት አያገኙም። ምክንያቱም በማታለል ሌሎችን ቆድተዋልና ኢስላም መዋሸትንና ማጭበርበርን በጥብቅ ይከለክላል። በተለይ በሥራ ጉዳዮች ውስጥ በጣም የተኮነነ ተግባር እንደመሆኑ ሁላችንም ሕይወታችንን በኢስላማዊ አስተምህሮት መሠረት ለመኖር መጣር አለብን። ወላጆቻችንን ማክበር፣ አላህ ሶላታችንንና ዱዓችንን እንዲቀበለን ሐቀኛ ሕይወት መምራት አለብን። ውድ የተከበራችሁ ተመልካቾቻችን ይህንን ቪዲዮ እስከዚህ ድረስ እንግዲህ ከተከታተላችሁን ቪዲዮውን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረግ እንደዚሁም ከእርሷ አጠገብ ያለችዋን የደወል ምልክቷን መጫናችሁን ቪዲዮውንም ሼር ማድረጋችሁን አትርሱ። ስለምትከታተሉ እናመሰግናለን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ሰላም! ቤቶ የምን ሀገር ዲዛይን እንዲኖረው ይፈልጋሉ? የቱርክ ወይስ ኢጣሊያ? ዴምስ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ አንድ እስከ ባለ አራት መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን። ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ፣ ስቶር፣ ላውንደሪ ሩም ከኤልሼፕ ኪችን ጋር፣ ሴሚ ፕራይቬት ሊቪንግ ሩም ሰፋ ካለ በረንዳ ጋር፣ ፕራይቬት ቤድሩም እነዚህን የመሳሰሉ ቤቶችን ከ487 ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋር ይዞላችሁ መጥቷል በፍጥነት በመደወል